ፀጥ ባለችው በግሪክ ፓትራ ከተማ አንድ አስደንጋጭ እና ልብ የሚሰብር ዜና ተሰምቷል። የ34 ዓመቷ እናት ሩላ ፒስፒሪጉ ሶስት ልጆቿን በሞት አታለች። በእርግጥ ሞት ተፈጥሯዊ ነው፣ ለማንኛችንም አይቀርም። ምናልባት ሶስት ልጆቿን ማጣቷ ፍርጃ ቢመስልም ልጆቿን በአደጋ አይደለም ያጣችው፣ ወይም አልተተኮሰባቸውም። ሁለቱ ልጆቿ የሞቱት በተለያየ ጊዜ ታመውና ሆስፒታል ተኝተው ሲሆን ሶስተኛዋ ልጇ ደግሞ በድንገተኛ የልብ ህመም ነበር ህይወቷን ያጣችው። ታዲያ ይሄ ምን ያስደንቃችሁ ዜና ይመስላል ትሉኝ ይሆናል። የሐኪሞቹም ሆነ የፖሊስ ጥያቄ ይሄ ነበር። አንዲት እናት እንዴት በሶስት ዓመት ውስጥ ሶስት ልጆቿን ልትቀብር ትችላለች? ያውም ተላላፊ ባልሆነ በዘርም ሊመጣ በማይችል የተለያየ በሽታ ይሄ በእሷ ላይ በተደጋጋሚ እንዴት ሊደርስባት ቻለ እያሉ ሲጠይቁ ነበር። በመጨረሻ የቀበረቻት የዘጠኝ ዓመት ልጇ ሞት ጥያቄ ውስጥ እንዲከቡ የሚያደርግ አጠራጣሪ ፍንጮችን ያሳያቸው። በዛሬው ወንጀል ታሪክ ዳሰሳችን በጌት ህይወት ውስጥ የመጣው ቁጣ ወይስ ሌላ የሚለውን የምንመለከተው ይሆናል። አብራችሁኝ ቆዩ። ሰብስክራይብ በማድረግ ቤተሰብ እንሁን። በኮሜንት አስተያየታችሁን አድርሱኝ ከተሰማት ሩላ በሙያው ነርስ ናት። ተወልዳ ያደገችው በፓትራስክሪክ ነው። በፓትራስክሪክ አማተሪ እግር ኳስ ተጫዋች የነበረው ማኖስ ዳስካላኪስ የተባለ ወጣት አግብታ ሶስት ልጆችን አፈርጠዋል። በእርግጥ ትዳራቸው ጥሩ የሚባል አይደለም። በተደጋጋሚ ይቃላሉ። ተደጋጋሚ መለየቶችም ነበሩ። ያደረጓቸው የአጭር ጊዜ መለየቶች በመጨረሻም ትዳራቸው በፍቺ እንዲቋጭ አድርጓል። በዙሪያቸው ያሉ ጓደኞቻቸውና ዘመዶቻቸው ሩላ በጣም ቅናት እንደነበረባትና ባሏ ማኖስን ለመቆጣጠር የምትሞክር ሴት እንደነበረች ይናገራሉ። የመጀመሪያ ፍቻቸው እንደ አውሮፓውያን አቆጣጠር በ2018 ተለያዩ። ብዙም ሳይቆዩ ግን ታረቁ። በ2019 የሶስት ዓመት ተኩል ዕድሜ ያላት ልጃቸው ማሊና ታማ ሆስፒታል ገባች። ማሊና ሉክሚያ የተባለ በሽታ እንዳለባት ታወቀ። ነገር ግን በሕክምና ጥሩ መሻሻል አሳይታ ነበር ትድናለች ተብሎ ሲጠበቅ ድንገት አረፈች። የሕክምና ሪፖርቱ ማሊና የጉበት ስራ ማቆም ወይም ፌል ማድረግ እንደገጠማት ገልጿል። በእናቷ ብቸኛ እንክብካቤ ስር እያለች በሆስፒታል አልጋዋ ላይ በድንገት ህይወቱ አልፏል። ማኖስ ከልጁ ሞት በኋላ ቤቱን ጥሎ ወጣ። ያልታደሉ ተወላጆች ግን በ2021 ትንሹ ይ ስድስት ወር ልጃቸው አይሬስን ባልታወቀ የልብ በቤት ውስጥ አልጧት። በአልጋዋ ውስጥ አምራዊ ጨርቅ ተገኝቷል። ይህም የመታፈን ቅርጣሪን አስነስቶ ነበር። የፎረንሲክ ሪፖርቱ እንደታፈነች ደምድሟል። ይሄ በሰው የተደረገ መታፈን ይሁን አሊያም ሌላ አጋጣሚ፣ ምንም ተጨማሪ ምርመራ ሳይደረግ ታለፈ። እናትና አባት በሐዘን ብዙ ተጎዱ። ነገር ግን በዚህ አላበቃም። ከልጆቹ ትልቋና የመጀመሪያ ጆርጂኒያ በጥር 2022 ህይወቷ ሲያልፍ ገና የዘጠኝ ዓመት ልጅ ነበረች። ጆርጂኒያ ከመያዝያ 2021 ጀምሮ ብዙ ሆስፒታል የሚያስተኛ ህመም አጋጥሟታል። በልብ ህመም ተሰቃይታለች። በቂ ያልሆነ ኦክሲጅን እና የደም ፍሰትን ተከትሎ የሚከሰት የአንጎል ጉዳት ያጋጠማት ሲሆን ህመሙ ወደ ፓራላይዝነት በሚያመራበት ጊዜ እግሮቿና እጆቿ ሙሉ ለሙሉ አይንቀሳቀሱም ነበር። በጥር 2022 በመጨረሻም በሆስፒታል እያለች ህይወቷ አልፏል። እናት እንደ እናትነቷም እንደ ነርስነቷም ልጇን ትከታተል ነበር። ከሶስት ልጆቿ መካከል በህይወት የቆየች የመጀመሪያ ልጇን አልቅሳ ቀበረች። አሁን ነበር የሆስፒታሉ ማኔጅመንት የስራ ባልደረባቸው ህይወት ውስጥ ተደጋግሞ የመጣው ሀዘን ለምን ብለው የጠየቁት። እናም የዚችን ሕፃን ሞት በጥልቀት ለመመርመር ተነሱ። የአስክሬን ምርመራ ውጤት ለሞቷ ምክንያት ኬቲን የተባለ ማደንዘዣ እንደሆነ አረጋግጧል። ኬቲን የተባለው ማደንዘዣ በየትኛውም ግለሰብ እጅ መገኘት የሚችል አይደለም። ስለዚህ ይህንን መድኃኒት ከሆስፒታሉ በቀላሉ ማግኘትና በመርፌ ልትሰጣት የምትችለው የህክምና እውቀት ያላት እናቷ መሆኗን በማመን ለፖሊስ ሪፖርት አደረጉ። እናትም ከፖሊስ አስደንጋጩ ዜና ልጅሽ ጆርጂኒያን በመግደል ተጠርጥረሽ በቁጥጥር ስር ውለሻል በሚል ደረሳት። በዚህ አስጨናቂ ጉዳይ መሀል የምትገኘው ሮላ የተከሰሰችባቸውን ክሶች በሙሉ አጥብቃ በመቃወም ተከራክራለች። ነገር ግን ይሄ ጉዳይ ወደኋላ እየተከለሰ በሷ ላይ ማስረጃ እየጨመረ የመጣ ይመስላል። ችሎቱ በጥር 2022 ህይወቷን ያጣቸው የዘጠኝ ዓመቷ ጆርጂኒያ በታቀደለት የግድያ ሙከራና ሆን ተብሎ በመግደል ወንጀል ክስ ጀመረ። ጆርጂኒያ ከኤፕሪል 2021 ጀምሮ ወደ ሆስፒታል ገብታ ከወጣች በኋላ በመንቀጥቀጥ እየተሰቃየች እጆቿም እግሮቿን ፓራላይዝ እንዲሆኑ አድርጓታል። ዶክተሮቹ በልጅቷ ሁኔታ ግራ ይጋቡ ነበር። ምንም ያህል ጥረት ቢያደርጉም ህመሟን የሚቀንሱበትን መንገድ ግን ማወቅ አልቻሉም። የጆርጂኒያ ጤና እያሽ ቆለቆለ ሲሄድ እናቷ ሮላፔስ ቤሪንጉ ሁል ጊዜ ከጎኗ ነበረች። የሰለጠነች ነርስ እንደመሆኗ መጠን የሕክምና ቃላትን እና ሂደቶችን በደንብ ለመረዳት ለእሷ ቀላል ነው። የልጇን መንቀጥቀጥና ሌሎች ምልክቶችን ለዋናው ሐኪም ያስረዳችውም እሷ ነበረች። ሩላ ሁለት ልጆቿን ማጣቷን የሚያውቀው ዶክተር ሶስተኛ ልጇ በህመም ስትጠቃይ እናቲቱ ምን ያህል ከባድ ሁኔታ ውስጥ እንደሆነች ማወቅ አልከበደውም። ስለዚህ ከሌሎች ባልደረቦቹ ጋር በመሆን የቀረች አንድ ልጇን ሊያተርፍላት ቆርጦ ተነስቶ ነበር። ግን ደግሞ የጤንነቷ መታወቅ መንስኤ ግልጽ አልነበረም። የጆርጂኒያ ከመማ ገገመች ተብሎ ተስፋ በተደረገበት ጊዜ መሞት የፈጠረው አጠራጣሪ ሁኔታ ጉዳዩን ወደ አስክሬን ምርመራን መራው። የተካሄዱት ምርመራዎች በሰውነቷ ውስጥ ማደንዘዣ ኬታሚን መኖርን አረጋግጠዋል። የግኝት ዶክተሮች አጥብቀው ሲፈልጉት የነበረው የጎደለውን ቆቅልሽ ክፍል ነው። አንዲት የዘጠኝ ዓመት ሴት ልጅ በሰውነቷ ውስጥ ማደንዘዣ እንዴት ሊኖር ቻለ የሚለው ጥያቄ የተሰጠው መልስ ፖሊሶቹ በቀጥታ ወደ እናቷ አሮላ እንዲመለከቱ አስገድዷቸዋል። ሩላ በሚዲያ ማዕበል መሀል ላይ ናት። እያንዳንዱ እንቅስቃሴዋ፣ እያንዳንዷ ለሚዲያ የምትሰጠው መልስ ተመርምሮና ተለይቷል። አቃቤ ህጉ በሩላ የህክምና እውቀቷን ተጠቅማ ልጆቿን ለመጉዳት የሄደችበት ርቀት ገለጹ። ይህም ለአንድ አመት ያህል የዘለቀ ችሎት ነበር። 89 ጊዜ በተካሄደው ችሎት ከ በላይ ምስክሮች ቃላቸውን ሰጥተዋል። እያንዳንዱ ቀን አዳዲስ ግኝቶችና የሚራብሽን ቆቅልሽ ይዞ እየመጣ ነው። ሩላ ጥፋተኛ መሆኗ በፍርድ ቤት ውስጥ ድረስ ንጹናት ብሎም ተከራክረዋል። ንጹናት ብለው ከተከራከሩት ሰዎች መሃል ደግሞ አንዱ የቀድሞ ባለቤቷና የልጆቿ አባት ማኖስ ነው። ለእኔ መልካም ሚስትላት ሆን ትችላለች ለልጆቿ መልካምናት መሆኗን ግን አውቃለሁ እያለ ለሚዲያዎች ሲናገር ተሰምቷል። በመጨረሻ ማስረጃዎች እየጠነከሩ ሲመጡ የሩላ ጠበቃ የአእምሮ ህመም ምርመራ እንዲደረግላት ጠየቀ። በመጨረሻም ሩላ ሶስት ሴት ልጆቿን ጆርጂኒያን፣ ማሊናንና አይሪስን በመግደል ጥፋተኛ ተባለች። ወንጀሉን የፈጸመችው የቀድሞ ባለቤቷ እና የልጆቿ አባት አዲስ ፍቅረኛ መያዙን በመስማቷ በቅናት ተንሳስታ ሲሆን፣ ባለቤቷ ላይ በነበራት የበቀል ፍላጎት በመነሳሳት ልጆቿን አንድ በአንድ ሸኝታቸዋለች። በመጨረሻም ፍርድ ቤቱ ሩላ በተከሰሰችበት ሶስት ልጆቿን የመግደል ወንጀል እንደ አውሮፓውያን አቆጣጠር በመጋቢት 18 2024 የአቴዝ ፍርድ ቤት ሁለት ተከታታይ የእድሜ ልክ እስራትን ፈርዶባታል። ሰላም ቆዩኝ።